የተለያዩ የሽምግልና ስርዓቶች አብሮነታችንን አጠናክረው እየኖሩ በመሆናቸው ልንጠብቃቸው ይገባል ሲል የአማራ ክልል ሽምግልና መማክርት ጉባኤ አሳስበዋል። ጉባኤው ባህላዊ የሽምግልና ስርዓቶችን ተጽዕኖ ፈጣሪ እንዲሆኑና ሁሉም እንዲያከብራቸው የሰራ መሆኑን አመላክቷል። ሰለሞን ዘመኑ ዝርዝር አለሁ። በሀገራችን ከነባሪ ባህል እሴቶች መካከል ሽምግልና አንዱ ነው። ሽምግልና በአማራ ክልል በተለያዩ አካባቢዎች የተለያዩ መጠሪያዎች ቢኖሩትም አገልግሎቱ ግን ተመሳሳይ ነው። የተቃረኑ ወይም የተጣሉ ወገኖችን በማቀራረብ የራሱ ሂደትና አሰራር እንዲሁም ደንቦች ያሉት የተከበረ የችግር መፍቻ ስርዓት ነው። የአማራ ክልል የሽምግልና መማክርት ጉባኤ ጸሐፊ አቶ አብርሃም አያሌው በክልሉ የተለያዩ አካባቢዎች ስምንት አይነት የሽምግልና አሰራሮች እንዳሉ ዘርዝረዋል። በአማራ ክልል ወደ ስምንት አይነት የሽምግልና አይነቶች አሉ። በሰሜን እና በደቡብ ጎንደር፣ ማዕከላዊ ጎንደር የሚባለው አጠቃላይ ጎንደር ማለት ከወልቃይት ባሻገር ያሉት ሽምግልና የሚባለው ስያሜ ይዘው የሚንቀሳቀሱ ናቸው። በምዕራብ ምስራቅና ሰሜን ጎጃም በተመሳሳይ ሽምግልና የሚባል ይወሰዳል። በምስራቅ ጎጃም በተመሳሳይ ደረጃ በሌሎች አካባቢዎች የራሳቸው ሁኔታ ያለ ስያሜ ያላቸው ሽምግልና አይነቶች አሉ። ለምሳሌ አባገር ከሚሴ እና ደወሎ ዘወልድ፣ ሰሜን ወሎ ሀኒየ ሰገድ፣ ወሎ ስምንቱ ማይዶት፣ ወልቃየት አባሃጋ፣ የወጣቶች ከሚሴ አካባቢ ሰሜን ሸገል የሚባል ደግሞ፣ የአዊ እና ሸመርናይ የሚባል ዋግ ህምራ አካባቢ የችግር መፍቻ ሽምግልና አይነቶች አሉ። በአማራ ክልል ባህላዊና ሃይማኖታዊ እሴቶቻችን አንድነታችንን ጠብቀው አስቀጥለዋል ያሉት አቶ አብርሃም ለዘመናት በአብሮነት እንድንቀጥል የነበራቸው ሚና ከፍተኛ እንደነበር ጠቅሰዋል። ስያሜያቸው የተለያየ ሆነ እንጂ ሁሉም የሽምግልናን ባህሪ ነው የሚጫወቱት። በሽምግልና አሰራር ውስጥ ደግሞ እከሌ ከእከሌ ተብሎ የሚለይበት አይደለም። በሰውነት የሚገለጽ አገልግሎት ነው ያለው እና በአካባቢያችን የጋራ የወል ስምምነት ያለባቸው አሰራሮችን ነው የሚፈጸምበት። ሽምግልና ወንድ ሴት፣ ትልቅ ትንሽ ተብሎ የሚፈረጅበት አይደለም። የተቃና ሀሳብ እንዲመጣ የሚገለገልበት ነው ማህበረሰቡ ሰላምን የሚያጸናበት ነው። አብሮነትን የሚያጸናበት ነው። መደጋገፍን የሚጸናበት የአሰራር ስርዓት ያለው ስለሆነ የጋራ አድርገው አብረው ጸንተን እንዲኖር የሚያግዙ አሰራሮቻችን ውስጥ አንዱ ይሄ ነው ማለት ነው። የሽምግልና ስርዓቶቻችን ዛሬም ድረስ ሰላምንና አንድነትን በማስጠበቅ ያላቸው ሚና እንደቀጠለ ቢሆንም ቀድሞ በነበራቸው የተጽዕኖ ፈጣሪነት ደረጃ እንዳልሆኑ ገልጸዋል። ይሁን እንጂ እነዚህ ባህላዊ እሴቶቻችን ጠንካራና ተጽዕኖ ፈጣሪ እንዲሆኑ በክልሉ የሽምግልና መማክርት ጉባኤ አማካኝነት እየተሰራ መሆኑንም አቶ አብርሃም አስረድተዋል። ለዛ ነው አሁን እኛ እንደ አማራ ክልል የሽምግልና መማክርት ጉባኤ ስናቋቁም የነበረ እሴታችን በነበረበት ደረጃ እንዲመጣ ለማስቻል ከየትኛውም የፖለቲካ ሀሳቢ ገለልተኛ ሆነን አንደኛውን ከሌለኛው ማበላለጥ፣ ማቀዳደም በሌለበት ሁኔታ ባህሉ፣ ወጉ በሚፈቅደው ማገልገል መቻል አለብን ብለን ከሁሉም ዞኖች በአማራ ክልል በሁሉም ከተማ አስተዳደሮች እና ዞኖች የተውጣጡ በማህበረሰብ ዘንድ ተቀባይነት ያላቸው ወጉን፣ ባህሉን፣ የሽምግልናን የሚያውቁ ሰዎች ናቸው። ይህንን መማክርት ያቋቋሙት የመሰረቱት። ይህን ስናደርግ የነበረ ሴታችንን ማስጠበቅ መቻል አለብን በሚል በተቆርቋሪነት ስሜት ነው ይሄ እንዲፈጠር ያደረግነው። ስለዚህ ችግሮች ነበሩ። አዎ ነበሩ። ምን ይደረግ ታዲያ ሲባል እንዲህ አይነት አደረጃጀቶች እየተፈጠሩ የነበረውን ሴት የሚያስጠብቁ አሰራሮችን መፍጠር መቻል አለብን፣ ልንሰራ ይገባል በሚል መልካም እሳቤ የተጀመረበት ሁኔታ አለ። እንዲህ ስናደርግ የሽምግልናን ክብር እናስጠብቃለን ብለን እናስባለን። በመሆኑም በመደማመጥና በመከባበር እሴቶቻችንን ለማጎልበት ከቤተሰብ ጀምሮ ሁሉም ትኩረት እንዲሰጠው አሳስበዋል።